አንተ ደግሞ እንደዚህ አይባልም። ስለ ስራት ቀልድ ምናምን ትራንክ ምናምን ከሆነ ነገር

እንዴት? ተፋተን። ምንድን ነው ለምንድን ነው? በቃ አንተ ብላ ምን ሆናችሁ ነው?

ቀኖ ውድ ቤተሰብ አግኝተናችኋል እና ተሳግቶልናል። አብራችሁ ስለቆያችሁ እናመሰግናለን። መሰግናለን። እንወዳችኋለን። ቻው ቻው።